ሰላም ጤና ይስጥልን፣ የተከበራችሁ ውድ አድማጭ ተመልካቾቻችን፣ የዛሬ ርዕሰ ጉዳያችን የሚሆነው ሳውዲ አረቢያ ያወጣችሁን የምህረት አዋጅ በተመለከተ ነው። በዚህም እንኳን ደስ አላችሁ፣ እንኳን ደስ አለን። ታዲያ ለእናንተ ውድ አድማጭ ተመልካቾቻችን መረጃው በተጣራ መንገድ ያስፈልጋል ብለን ስላመንን በቀጥታ ስለ ጉዳዩ አዲስና ትክክለኛ የሆነ ማብራሪያ ይዘናል። በተጨማሪም በቀጥታ ኢትዮጵያን ቆንስላ በመሄድ በዚህ ጉዳይ የተለያዩ በርካታ ጥያቄዎችን በመጠየቅ ምላሽና ማብራሪያ ይዘናል ይመስለናል እስከ ዝግጅታችን ፍጻሜ አብራችን ቆዩ። ይህንን መረጃ ምናልባት ሳይመቻቸው ቀርቶ ብቻ በተለያዩ ምክንያቶች ላልሰሙ እህት ወንድሞቻችን እንዲሰሙ በተቻላችሁ መጠን ሼር ሼር፣ ላይክ አድርጉ። የምህረቱን አዋጅ በተመለከተ ምላሽና ማብራሪያ የሚሰጡን እንግዳችን በስደቱ ዓለም በሳውዲ አረቢያ ላሉ ዜጎች ያለ ምንም አጋነን ተጽዕኖ ፈጣሪ ነው ብንል ምንም አካበድ አደለም። በሳውዲ ያሉ ኢትዮጵያውያን ስደተኞችን ጉዳይ በተመለከተ ቀን ከሌሊት የእውነት ደከመኝ ሰለቸኝ ሳይል የሰማውን መረጃ እንዲሁም እንደ አይነት ችግሮች ቢስተካከሉ መፍትሄ ቢሰጣቸው፣ እንዲሁም የስደተኞችን ጥያቄዎች እያነሳ እየሞገተ ያለና በሳውዲ ላሉ እህት ወንድሞቻችን መከታደጅን ነው። ይህ ሰው በቀጥታ መስመር ስልካችን ላይ ይገኛል። እንግዳይ እንግዲህ ራስዎትን ቢያስተዋውቁልን ለሚወዱ አድማጭ ተመልካቾቻችን እስኪ ራስን አስተዋውቅልን። ታጠቅ እባላለሁ። በሳውዲ አረቢያ ወይም ታጠቅ ሚዲያን ብዙዎቹ ያውቁታል። እኔም እንደ ሌሎች ስደተኞች አንድ ስደተኛ ነገር ግን በስደተኞች ጉዳይ ደግሞ ድምፅን በማሰማት ብዙዎቻችሁ ታውቁኛላችሁ ብዬ አስባለሁ። ታጠቅ ነኝ። መልካም እንግዲህ ታጠቅ ዛሬ የተገናኘ ነው። ሳውዲ አረቢያ የምረት አዋጅ ማውጣቷን አስመልክቶ ነው። ዛሬ ደግሞ ቀጥታ የኢትዮጵያ ቆንስላ በመሄድ የተለያዩ ጥያቄዎችን መጠየቅ አለብኝ ብለክ፣ የእውነት ያለማንም አስገዳጅ የዜጋ ጉዳይ የኔ ጉዳይ ነው ብለክ እዛ መሄድክን አውቃለው እዛም ስላለው ነገር ታጋራናለክ። እንግዳችንም ስለሆንክ በእኔና በአድማጭ ተመልካቾቻችን ስም አመሰግናለሁ። እኔም አመሰግናለሁ በነገራችን ላይ የምረት አዋጁ እንደቀላል ሊታይ የማይችል ፈረንጆቹ እንደሚሉት ሰፕራይዝ ነው። የብዙ ሰው ጥያቄ ስለምታስተናግድ ብዙ ችግሮችን ስለምትሰማ፣ ላንተ የድንገተኛ ደስታ ወይም ደግሞ ድንገተኛ ፈንጠዚያ ነው ማለት እንችላለን ብዬ አስባለሁ። በሰዓቱ የምረት አዋጁን ስትሰማ ምን ተሰማክ? እንዲሁም ደግሞ ከተለያዩ የሀገሪቷ ጋዜጦች ወይም ደግሞ የተለያዩ መገናኛ ብዙሃን በነዛ አለመሰራጨቱን አስመልክቶ አንተ ምን ተሰማክ? ያው እንግዲህ መረጃው ብዙ ጊዜ እንደምታወቂው በማህበራዊ ሚዲያ የተለያዩ ዜጎችን የሚያነሳሱ ወይም ደግሞ ፍላጎታቸውን ብሎም ደግሞ የቆዩ መረጃዎች ስለሚለቀቁ ይህንን መረጃ በምሰማበት ጊዜ ከእውነት አላመንኩም ነበር። ወቅቱም ደግሞ የሐጅ ወቅት ከመሆኑ አንጻር የሳውዲ አረቢያ መንግስት ይህንን አዋጅ አዋጣል ብዬ አልጠበቅኩም። ነገር ግን ነገሮቹ ደግሞ እየበዙ በሄዱ ሰዓት ነገሮችን ማጣራት ነበረብኝ። ነገር ግን ያው የመንግስት ታማኝ መረጃዎች ወይም ደግሞ የመክተበል አመል ሳውዲ ጋዜጥ፣ አልአረቢያ እንዲሁም ደግሞ የተለያዩ የሳውዲ ጋዜጦች ላይ በመንግስት ምንም አይነት መረጃ ባለመሰጠቱ ረጋ ማለትና ሰከን ማለት ነበረብኝ። ያም ሆኖ ግን እየቆየው በራሴ የማጣራት ስራዎችን በሄድኩባቸውና አንዳንድ ሰዎችም ደግሞ ይህንን ስራ የጀመሩት ተግባራዊ መሆኑን አረጋገጥኩ። ያንንም በገለጽኩበት እንግዲህ በትናንትና ዕለት ግንቦት ሶስት ቀን በይፋ የሳውዲ አረቢያ የሰው ሀብት ሚኒስተር ለነዚህ ፈርዲ ወይም ደግሞ የመኖሪያ ፈቃዳቸው የተበላሽባቸው ዜጋዎች ማስተካከል እንዲችሉ መፍቀዱንና የተለያዩ ገደቦችን እና ማስጠንቀቂያዎችን የሰጠበት መረጃ ያየሁበት አጋጣሚ ነበር። መልካም። እንግዲህ ታጠቅ፣ በዚህ የምሕረት አዋጅ ምን ምን ተካቷል? የሚለውን በራሰ ከሚዲያ ብዙ አጋር ተካል ግን፣ አንዳንዴ ወይ በደንብ አለመረዳት አለ፣ ወይም በተለያዩ ችግሮች ውስጥ ሆነው በቂ ኢንፎርሜሽን ሳያገኙ ያልሰሙም ሊኖሩ ይችላሉ። አንዳንዴ ደግሞ እዛው ላይቭም ሆነክ እያወራክ ከአለመረዳት አኳያ ድጋሚ የሚጠይቁ አለ ና እስከ የተወሰነ በላን ልመልስክ ወደኋላ አው እንግዲህ አዋጁን በተመለከተ በቅድሚያ በቅድሚያ በሳውዲ አረቢያ የሚገኙ ዜጎች ይህንን እድል መጠቀም ይኖርባቸዋል። ዜጎች ያው የተለያየ ጥያቄዎችን ይጠይቃሉ። ምክንያቱም ደግሞ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ በመንግስት ደረጃ ካለመሰጠቱ አንጻር ነው። በአሁኑ ሰዓት ግን ያሉ መረጃዎችን እየተከታተልኩ እኔም ለዜጎች እያደረስኩ ይገኛል። ዜጎች በተደጋጋሚ በተለይ ሲጠይቋቸው የነበሩ የጊዜ ገደቡ ምን ያክል ጊዜ ሊሆን ይችላል፣ እንዲሁም ደግሞ ሀገር ቤት የገቡ እንዲሁም የኩርጀል ወደ ሳውዲ አረቢያ የገቡበት የነዚህ አይነት ፓስፖርት ያላቸው በሀጅ በኡምራ ለይቶ የማወቅ ነበር። ነገር ግን በአሁኑ ጊዜ ለይቶለታል። ማለትም በትናንትናው እለት የሳውዲ አረቢያ መንግስት በሀገሪቱ በተለያዩ ጋዜጦች ይህንን አዋጅ ያወጣበትና ጥርት ያለ ነው። ለዚሁም ደግሞ ከዚህ ቀደም የመኖሪያ ፈቃድ ኑሯቸው ጠለብ ሁነው ወይም ደግሞ ብዙዎቹ ፍሪ ይሉታል። ነገር ግን በተለያየ አጋጣሚ የትኛውን የሚጥሩት ወደ ሳውዲ አረቢያ የሚመጣ ማንኛውም ኮንትራት በሁለቱ በሰራተኛና በአሰሪታ መካከል የሚደረግ ስምምነት እንጂ ፍሪ ቪዛ የሚባል በሳውዲ አረቢያ የለም። በመሆኑም እነዚህ ነገር ግን በካምፓኒና በግል የቤት ሰራተኞች ሁነው ፈርዲ በሚል የሚታወቁት ከዚህ ቀደም አዋጁ እነሱን አያካትትም ነበር። በካምፓኒ ግን የነበሩ የመኖሪያ ፈቃዳቸው ካልታደሰ ወይም ካምፓኒው ደግሞ የተለያየ ጊዜ ገደቡን ጠብቆ ማደስ ካልቻለ፣ ችግር ካገጠመው፣ ወይም ከስራ መቅረት በሚል ብላክ ካደረገባቸው፣ ሌላ ካምፓኒ ስፖንሰር ካገኙ የሚ ገባውን ቅጣት ከከፈሉ በኋላ ለመንግስት የሚገባውን መቀየር ይችሉ ነበር። ነገር ግን እነዚህ ፈርድ የሚባሉ ወይም የግል ሰራተኞች የቤት ሰራተኞች የሳውዲ አረቢያ መንግስት ብዙ ግብር አይቀበልባቸውም። በአመት የማታደሻ ስድስት መቶ ሪያል ብቻ ነው የሚቀበል። እነዚህ ዜጎች ግን ከአሰሪዎቻቸው መልካም ፍቃድ ውጭ ምንም አይነት የመኖሪያ ፈቃዳቸው እየሰራ ሚሆን የመኖሪያ ፈቃዳቸው ከተበላሸባቸው በኋላ ወደ ሌላ ስፖንሰር መሄድ አይችሉም ነበር። አሁን ግን ለብዙ አመታት ይህ እድል ገጥሞ አያውቅም። በአሁኑ ጊዜ ለብዙዎቹ ትልቅ እድል የሆነ ከተለያየ ስራ ቦታ ላይ ጠፍተው የነበሩ ችግር ገጥሟቸው የነበሩ ዜጎች የሳውዲ አረቢያ መንግስት ምሕረት አውጥቶ ከዚህ ቀደም የመኖሪያ ፈቃዳቸው ወይም በጠለም መጥተው የጠፉ ብላክ የተደረገባቸው በሙሉ አዲስ ስፖንሰር በማምጣት ነገር ግን ለመንግስት የሚገባውን በአመት ስድስት መቶ ብር የሚከፈለውን በየአመቱ አስር አመት ቢሆናቸው የመኖሪያ ፈቃዳቸው ለምሳሌ ስድስት ሺ ብር ይከፍላሉ። በዚህም ደግሞ አንድ ሺ ብር የመቀጫ ስላላሳደሱ ከዚህ ቀደምም የነበረ አሰራር ከአንድ ስፖንሰር ወደ ሌላ በሚቀይሩ ከአንድ ከፊል ወደ ሌላ ከፊል ከፊል በሚቀየርበት ጊዜ የሚከፈል ለጀዋዛት ሁለት ሺ ከዛ ውጭ ግን ምንም አይነት ክፍያ የለም። በዚህ መንገዱ ዜጎች እንዲያስተካክሉ ያው እድሉ ተሰጥቷል። ብዙዎቹም ጥያቄያቸው ከአሁን በኋላ እንግዲህ ተመልሷል ብዬ አስባለሁ። እኛም እንግዲህ ጡጡጡ ብለናል እንዳንተ ሌላኛው ከገንዘብ ክፍያ ጋር በተገናኘ ለአዲስ ስፖንሰር ወይም ለመክተብ ከመስጠት ጋር በተገናኘ ስንት መክፈል እንዳለባቸው፣ እንዴትና ለማን መስጠት እንዳለባቸው በአስጥኖት ቢታወቅ ጥሩ ነው። ከክፍያ ጋር በተገናኘ መልሰህልኛል። በተለያየ ምክንያት ሊበሉ ይችላሉ። አንዳንዴ ልምድ አንድ ነገር ስናደርግ ትክክለኛ ነገር እየመሰለን የሚታመነውን ትተን ማይታመነው ጋር ነው የምንሄደውና በዚህ ዙሪያ በጣም ጥንቃቄ ማድረግ አለባቸው ብዬ ስለማምንም ጭምር ነው። አዎ በዚህ ጉዳይ ላይ መልካም ጥሩ ወሳኝ የሆነ ነው። በአሁኑ ጊዜ ብዙዎቹ እህቶቻችን እኔ ያሰራልሻለሁ በሚል የተለያየ መክተብ አለ በሚል እንዲሁም እንሞክር ምናምን በሚል ግማሹን አንቺ እንደዚህ ነው ገንዘቡ ምናምን በሚል የሚሉ አሉ። ከእንደነዚህ አይነት አጭበርባሪዎች መጠንቀቅ ይኖርባቸዋል። የሚከፈለው ማንኛውም ሰው በዓመት ስድስት መቶ ሪያል የታወቀ ነው። እንግዲህ ማንኛውም ሰው ሶስት ዓመት ከሆነው ይህ የመኖሪያ ፈቃዱ ያልታደሰው አንድ ሺ ስምንት መቶ ማለት ነው። ስለዚህ ወደ ሌላ ስፖንሰር የሚቀይር የመጀመሪያ ከሆነ ሁለት ሺህ የሳውዲ ሪያል ነው። ለሁለተኛ ጊዜ ከሆነ ደግሞ አራት ሺህ ሪያል ነው። ለሶስተኛ ጊዜ ስፖንሰር የሚቀይሩ ደግሞ ስድስት ሺህ ለጀዋዛት የሚከፈል ነው። በመሆኑም አዳዲስ ስፖንሰር የምታገኙ ሰዎች ሙሉ ብሩን መስጠት አይጠበቅባችሁም። በቀጥታ ወደ እናንተው በእናንተው ወይም በቅርብ ሰው የመኖሪያ ፈቃድ ያለው ሰው ወደ ባንክ ቢያስገባው የመኖሪያ ፈቃዳችሁ ካልተስተካከለ ያ ሰው ገንዘቡን እስትርጃ አድርጎ እንዲመለስ ማድረግ ይችላል። ነገር ግን ለአዲሱ ስፖንሰር ገንዘቡን ቆጥራችሁ ከሰጣችሁት በኋላ አንዳንድ ሰዎች ምናልባት ቃላቸውን የማይጠብቁ ሊኖሩ ስለሚችሉ ጥንቃቄ ማድረግ ይገባል። ዋናው እንግዲህ እነዚህ ናቸው። ሌላኛው ጥያቄ ከፊሎቻቸው የሞቱባቸው ከተለያዩ ደላሎች ኒቃማ ገዝተው ሊሆን ይችላል፣ አሁን በእጃቸው የሌለ የጠፋባቸው፣ ወይም ደግሞ ኒቃማው የመክፈያው ጊዜ አልፎበት የተቃጠለ ዜጎችን በተመለከተ ያለውን ሁኔታ አጠር ባለመልኩ ብትገልጽልን፣ እነዚህም እድሉ ይመለከታቸዋል? እስካሁን ድረስ የለየ ነገር ባይኖርም በቅርቡ እየተከተልኩ ያለሁት ዜጎች ወደ ሳውዲ አረቢያ ከገቡ በኋላ የመኖሪያ ፈቃዳቸው ካርድ ከመውጣቱ በፊት የወጡ የነሱ ነው የተወሰነ አስቸጋሪ የሆነው። ይህንን ጉዳይ እንግዲህ ወደፊት ምን አዲስ ነገር አለ በሚል የምናቀርብ ይሆናል። ነገር ግን ያልታደሰላቸው፣ ከፊሎቻቸው እምቢ ያሏቸው፣ እንዲሁም የሞቱባቸው፣ የጠፉባቸው በተለያየ አጋጣሚ ያሉ እነዚህም የድሉ ተቋዳሾች ናቸው። ይህንን መልካም አጋጣሚ መጠቀም ይኖርባቸዋል። መልካም የኢቃማ ቁጥርና የፓስፖርት ቁጥር የሌላቸው እንዴት ነው ህጉ? አካታች አድርጎታል? ይሄንንስ ይህን ነገር እንግዲህ ያው በህጉ መሰረት አንድ አሰሪታ ብላቅ በሚያደርግበት ጊዜ ፓስፖርቱን ለጀዋዛት ይሰጣል። ጀዋዛት ደግሞ ለኤምባሲና ለቆንስላ ፓስፖርቱን ያስረክባሉ ማለት ነው። ነገር ግን በዚህ ጉዳይ ላይ ዛሬም መጣበታለሁ በተለይም ደግሞ አንዱ ወደ ቆንስላው እያቀናውበትም አንዱ ጥያቄ ይሄ ነው። የዜጎች ትልቁ ጥያቄም በብዛት ብዙዎቹ ምንም አይነት የመኖሪያ ፈቃዳቸውን ካርድ ወይም ፓስፖርታቸውን አለመያዛቸው ነው። ነገር ግን ይህንን ለማድረግ ዜጎች በየትኛውም አጋጣሚ በግላቸው ጥረት ከቤተሰቦቻቸው የሚያስቀምጡት ኮፒም በተለያየ መንገድ እንግዲህ አማራጮቻቸውን ራሳቸው ያውቃሉ ኮፒ የፓስፖርታቸውን ካገኙ በኋላ የኢቃማ ቁጥራቸውን ለማግኘት ሳውዲ ጀዋዛት ብሪንት መሳብ ይችላሉ። በዛም ፓስፖርታቸው ቁጥር ዋናው ነገር የሚፈልጉ ዜጎች በግላቸው በተለያየ አጋጣሚ እንግዲህ እያገኙ ያሉ ዜጎች አሉ። ይህንን ይመስላል። እሺ ጥሩ ማብራሪያ ነው። ሌላኛው ምንድን ነው፣ አዋጁ በዚያራ የመጡትን ይጨምራሉ ወይስ በቪዛ ብቻ ነው ማለት። አንዳንዶቹ እኔን አይመለከተኝም የሚሉ ስላሉ ግልጽ ለማድረግ ያክል ነው። በዚያራ የመጡ ከገቡ በኋላ ወደ ሳውዲ አረቢያ ይቃማ ያሰሩላቸው ብዙዎች ናቸው። የነሱ ከሆነ ይቻላል። ነገር ግን በዚያራ ብለው ከገቡ በኋላ የመኖሪያ ፈቃድ ያላስተካከሉትን ግን የማይመለከት ነው። ሌላ ወደዛኛው ጉዳይ ከመግባታችን በፊት ደግመ ደግሜ ደጋግሜ ማለት የምፈልገው ማንንም ያገኙትን ሰው መረጃ ባይጠይቁ። አንዳንድ አዳዲስ ዜናዎች ሲሰራጩ መረጃውን በተገቢው መንገድ በሚያውቁ ሰዎች ፌክ ኒውስ የምንለው ወይም ደግሞ የተጭበረበረ ዜና ይወጣልና ዜጎችን እንዲህ ነው እንዲያ ነው እያሉ ለራሳቸው ጥቅም በሐሰት መረጃ የሚያጭበረብሩ አሉ። ስለዚህ ይሄ የምረት አዋጅ ማንን እንደሚመለከት እነማን እንደሆኑ የእድሉ ተጠቃሚ ማን እንደሆኑ ለአድማጮች በደም ግልጽ ቢደረግልን በ በሳውዲ አረቢያ በኩንትራት የመጡ ወይም ደግሞ ፍሪ ቪዛም ብለው ደግሞ ከአሰሪዎቻቸው ጋር ተመሳጥረው የመጡ በሙሉ ይመለከታቸዋል። ይቃማ ቁጥር ያላቸው ፓስፖርት ኮፒ ያላቸው አዲስ ስፖንሰር ፈልገው ወደዛ መቀየር ይችላሉ። በተለይም ደግሞ በዚያ አጋጣሚ ዜጎች ከፊል ሲቀይሩ ወይም ስፖንሰር በሚቀይሩ በያላችሁበት ስፖንሰር ብታደርጉ ጥሩ ነው። ምክንያቱም አንዳንድ ኢትዮጵያውያን ፍሪ ወይም ደግሞ ሁር ለመሆን ነጻ ለመሆን በሚል በውጭ የምትፈልጉት አለ። አመት ሲደርስ አይቆይም፣ እድሳቱ ይደርሳል። ለከፊል የምትከፍሉት አለ። የስራ እድልም ደግሞ ያ ቀላል ነው እና ይህንን ታሳቢ በማድረግ በተለይም ደግሞ ብዙ እህቶቻችን በምትሰሩበት ቦታ ላይ ይህንን ነገር ከፊል እንዲሆናችሁ ስፖንሰር እንዲሆናችሁ ጥረት ብታደርጉ ጥሩ ነው ብዬ ለመምከር ወዳለሁ። እሺ፣ አመሰግናለሁ። ታጠቅ፣ ወደ መጨረሻው ስንገባ የዜጎችን ችግርና ተግዳሮቶችን እንዴት መፍታት ይቻላል የሚሉ የተለያዩ አጀንዳዎችን ጥያቄዎችን ቀርጸክ ነው ዛሬ ወደ ኢትዮጵያ ቆንስላ እርከው። እስቲ በዚህ ጉዳይ በዚህ ጉዳይ ላይ በተደጋጋሚ እንግዲህ ችግሮችን የጅዳ ቆንስላም ሆነ የሪያድ ኤምባሲ የሚከሰቱ ችግሮችን ያለ እነሱ ድጋፍ ችግሮችን መፍታት አይቻልም። እኛ ድምጽ ብንሆንም፣ ነገር ግን የመጨረሻው እነሱ ናቸው እና አንዳንድ ነገሮችን የሚያውቁት ቢኖርም፣ ነገር ግን ደግሞ እንደ ሕዝቡ እንዲሁም ደግሞ ቆንስላውም ሆነ ኤምባሲው ካለኝ ቀረቤት አንጻር ጥያቄዎችን ዛሬም የዜጎችን በመያዝ ወደ ቦታው አቅንቼ ነበር። በመልካም ሁኔታ ተቀብለውኛል። ምክንያቱም ለእኔ ክብር ብለው ሳይሆን ለዜጎቻቸው ክብር ነው። በዚህ አጋጣሚ ላመሰግን እወዳለሁ። ራሳቸውን የዜጎች ችግር ካለ ምንድን ነው ያለ ብለው ክፍት አድርገው የሚሰራ ሰው በየትኛውም አጋጣሚ ራሱን ክፍት ነው የሚያደርገው። ስለዚህ እነሱም በራቸው ክፍት ነው። ማንኛውም ሰው እኔም ብቻ ሳይሆን ማንኛውም ግለሰብ የሚፈልገውን ጥያቄ ለመጠየቅ ወደ ቆንስላው ቢያቀና ይሄ ለሁሉም የተመቻቸ ነው። በአሁኑ ሰዓት ሆኖም በዛሬ ሁለት አስራ አንድ ጥያቄዎችን ከዜጎች በማጠራቀም ወደ ቆንስላው አቅንቻለሁ። ምንም እንኳ ጊዜ የሚፈልጉና በውይይት ሁኔታዎቹ የሚታዩ ከመሆናቸው አንጻር ይህ ነው የሚባል መልስ ለአሁኑ ባላመጣም፣ ነገር ግን ጥያቄዎችን በተገቢው ሁኔታ አቅርቤያለሁ ሁኔታዎችን አይተው በአጭርና በረጅም ጊዜ የሚመለሱትን እንደሚመልሱ ተስፋ ሰጥተውኛል። ከነዚህ መካከል ምንም እንደተካተቱ ብሎ ለማየት ምንም እንደተካተተው ማወቅ ይቻላል ብዬ ነው። አዎ ይቻላል። ለእነዚህ መካከል ለምሳሌ በዋናነት ብዙዎቹ የፓስፖርት ችግር ነው። ነገር ግን ይህን ፓስፖርት በቆንስላውና በተለይም ደግሞ በኤምባሲው እጅግ በከፍተኛ ደረጃ ያሉ ፓስፖርቶች አሉ የዜጎች። ምክንያቱም አሰሪዎች ብላክ ሲያደርጉ ወይም ደግሞ የመኖሪያ ፈቃዱን ከእኔ ቁጥጥር ውጭ ወጥቷል፣ በስራ ቦታ አለመገኘት ወይም ደግሞ ጠፍቶኛል፣ ከቁጥጥሬ ውጭ ነው ብለው በሚያመለክቱበት ሰዓት ወደ ጀዋዛት ይህንን ያስረክባሉ። ፓስፖርቱን ፓስፖርቱን ደግሞ ጀዋዛት አምጥቶ ለቆንስላው ጅዳና አካባቢው የሚመለከተው ጅዳ ነው። ሪያድ እና አካባቢው ደግሞ በሪያድ በሚገኘው ኤምባሲ ርክክብ ይደረጋል። እና በአሁኑ ሰዓት በቆንስላውና በኤምባሲው የዜጎች ፓስፖርት እጅግ በጣም ብዙ እንዳለ አውቃለሁ። በአሁኑ ሰዓት የመጀመሪያ ችግር ነው ብዬ ያሰብኩትም ዜጎች እየፈለጉ በመሆኑ እንደ አዲስ ከዚህ ቀደም ፓስፖርታችሁ የጠፉባችሁ በቆንስላው የሚገኙ በሚል ቀደም ሲል ከተወሰኑ ዓመታት በፊትም ሲለጥፍ የነበረውን አንድም ያንን ልጥፍ እንደገና አብድት አድርገው አሁን ላይ ማቅረብ ወይም ደግሞ በአዲስ ሁኔታ ያሉ በቆንስላና በኤምባሲው ተከማችተው ያሉ ፓስፖርቶች በሚል ማስታወቂያ ቢሰሩ ጥሩ ነው ብዬ አቅርቢ ያለው። ይህም ለዜጋው ይጠቅማል። ሁለተኛ እንግዲህ የፓስፖርት ፈላጊ ልዩ ትብብር ቢደረግ ይሄ ድል እንዳያመልጥ ቆንስላውም ትብብር እንዲያደርግና በቶሎ የሚወጣበትን ከኢትዮጵያ መንግስት ጋር በመተባበር እንግዲህ ዜጎችን እንዲረዱ እንዲሁም ደግሞ ዶኩመንታቸው ለጠፋባቸው በአሻራ እንዲሰጡና እዚህ ፓስፖርቱ ተጨማሪ አሻራ ሰጥተው ዶክመንታቸው እንዲወጣ እንዲደረግ ትብብር ወይም ደግሞ የሳውዲ አረቢያን መንግስት ቢጠይቁልን የሚለው እንዲሁም ወቅታዊ መረጃን ከበቂ ማብራሪያ ጋር እንግዲህ በቆንስላው ሚዲያ አማራጮች ሆነ እንዲሁም ደግሞ ለዜጎች ተደራሽ እንዲሆን ቅርበት ባላቸው በአንዳንድ ሚዲያዎች ሙሉ የሆነ ዜጎች ከአጭበርባሪዎች እንዲድኑ መረጃ እንዲያቀርቡ ነው። በዛሬ እለትም አጋጣሚ ነው እንግዲህ የጅዳ ቆንስላ መረጃውን አጋርቷል ከሰዓታት በፊት። እናመሰግናለን። እንዲሁም በተለይ በአምስተኛ ደረጃም እንዲሁም ደግሞ የአዋጁ የማይመለከታቸው ያለ አሻራ በፈቃዳቸው ወደ ሀገር ገብተው ዳግም ህጋዊ የሚሆንበት መንገድ መንግስት ቢያመቻች፣ እነዚህ ዜጎች አንድ ጊዜ ህገወጥ ስለሆኑ ህገወጥ ሆነው መቅረት የለባቸውም። ህጋዊ አደርጉን ሲሉ መንገዱ ቢመቻች ጥሩ ነው ብዬ አስባለሁ። ይህንንም ጥያቄ አቅርቤያለሁ። በስደተኛ ደረጃ ወደ ሀገር እንዲገቡ እንግዲህ የመንግስት ጥሪ ተቀብለው ከዚህ ቀደም የሳውዲ አረቢያ መንግስት ያወጣው አዋጅ ነበር። ወደ ሀገር ከገቡ በኋላ ወደ ሳውዲ አረቢያ መመለስ የሚፈልጉ ዜጎች አለ የአሻራ ጉዳይ ይዟቸው የተጨነቁ ዜጎች አሉና ያ ነገር በቀጥታ ወደ ሳውዲ አረቢያ እንዲመጡ ቢደረግ። ምክንያቱም የሳውዲ አረቢያ መንግስት ያወጣውን የምህረት አዋጅ ተከትሎ የኢትዮጵያ መንግስትም ወደ ሀገር ገብታችሁ ዜጎቹን ሲያበረታታ ነበር። እነዛ ዜጎች ቢመጡም ከዚህ ቀደምም ወደ ሀገር የገቡ ሆነ አሁንም ደግሞ ወደ ሀገር የሚገቡ ዜጎችም እንዲሁ ደግሞ ወደ ሳውዲ አረቢያ በህጋዊ መንገድ የሚገቡበትን የጊዜ ገደብን ቢቀመጥ፣ ያንኳ ባይቻል ወደ ሀገር የገቡ ዜጎችን ወደ ሳውዲ አረቢያ ማምጣት እንኳ ባይቻል ነገር ግን ምን ያክል የጊዜ ገደብ እንዳለው ቢያውቁ ዜጋዎች አሻራ አለብኝ ወይስ የለብኝም ከሚለው ውዝግብ እንዲድኑ ነው። በስምንተኛ ደረጃ ደግሞ ልጆች የያዙ ሆነ ሌሎች ዜጎች እንግዲህ በሚፈለገው መጠን እየሄዱ አይደለም፣ እየተጉላሉ ነው። እንደውልላችኋለን በሚል እየሄዱ ወደ ሀገር እየገቡም ቢሆን ነገር ግን ሳውዲ አረቢያ መቆየት አንፈልግም የሚሉ ዜጎች እስር ቤት መታሰር አንፈልግም የሚሉ የተወሰነ የቁጥር ችግር አለና ሰፋ ብሎ እንዲያስተናግዱ እንዲሁም ደግሞ በዘጠነኛ ደረጃ ፓስፖርት ያላቸው ዜጎች ሳውዲ አረቢያ ውስጥ ትልቅ ችግር አለና የኒካህ የጋብቻ የምስክር ወረቀት እንዲኖራቸው ቢደረግ ምክንያቱም ከዚህ ሳውዲ አረቢያ ከሸሪያ ሕግ አንጻር እንዲሁም በሚወልዱበት ሰዓት ሴትም ሴቶችም ባላችሁን አንጦ ባልም እንዲሁ እንዲሁም ደግሞ በገንዛ ልጆቻቸው ልጃቸው አይደለም የሚል እንደገና እንዲያስመሰክሩ ከሚደረግ በጋብቻው የስም ምስክር ወረቀት ቢሰጥ ጥሩ ነው ብዬ አስባለሁ። ምክንያቱም ልጆች ከተወለዱ በኋላ በሆስፒታልም ለመውለድ ችግር ስለሆነ እንዲሁም ደግሞ በህጋዊ የመጡ ዜጎች በየኤጀንሲው ተዘግተው የሚያለቅሱ ዜጎች አሉ። እነዚህ ዜጎች እንግዲህ ሊሰሩ ነው የመጡት ነገር ግን ኤጀንሲው በስፋት ብዙ ቪዛዎችን ይቸበችባል። ምክንያቱም ከሙሰነድ ጋር ከአምስት ሺ አምስት መቶ እስከ አምስት ሺህ የሳውዲ ሪያል ይቀበሏቸዋል። በደለላ ከመጡ በኋላ ግን በቂ የሆነ ስራ እየሰሩ አይደለም። አንዳንድ እነዚህን ጉዳዮች በተለይ የሰራተኛና ማህበራዊ ጉዳይ ቢመለከታቸው ከበቂ በላይ ዜጎች ከመጡ በኋላ በመጠለያ ታጉረው እየሰሩ ያልሆነበት መንገድ አለ። እንዲሁም በአስራ አንደኛ ደረጃ ደግሞ ዜጎች እንግዲህ ከአቅም በላይ የህመም ሁኔታ ሲያጋጥማቸው የመውደድ ሊሆን ይችላል የሚገቡበት ምንም አይነት አጋጣሚ ባለመኖሩ በተለይ ለምሳሌነት ሴቶች ለመውለድ በየቤቱ ከቤት ውስጥ ለመውለድ የሚገደዱ አሉ። ምክንያት ሆስፒታሎች አይቀበሏቸው ምንም አይነት ዶክመንት ስለሌላቸው እና የመጀመሪያ የሕክምና እርዳታ የሚያስፈልጋቸው ለህይወታቸው ብዙ ህጻናቶች እናቶች በወሊድ በዚህ ባደገ ሀገር ላይ ነገር ግን ወደ ሆስፒታሎች ሄደው የሚታከቡበትን አማራጮች ቆንስላውም ሆነ ኤምባሲው ቢያመቻችላቸው ዋና ዋናዎቹ እነዚህ አስራ አንድ ጥያቄዎችን እንግዲህ ዛሬ ግንቦት አራት ዘጠነኛው ወር ሁለት ሺህ አስራ ሰባት ታጠቅ ሚዲያ የዜጎች ናቸው። ችግሮቹ ሊፈቱ ይገባል በሚል በአጭርና በረጅም ጊዜ ውስጥ ይፈቷቸዋል ብዬ ተስፋ አደርጋለሁ። እነዚህን ጥያቄ ነበር ይዤ ወደ ቆንስላው ዛሬ ያቀናሁት። ጊዜ ቢኖር የአንደኛ የሶላት ሰዓትም ደርሷል፣ የስራም ሰዓት ነው እንጂ በጥያቄዎቹ ዙሪያ ራሱ ብዙ ፎሎአፕ ኬሶችን ብዙ የምናወራባቸው ርዕሰ ጉዳዮች ነበሩ። ግን ያው በሌላ ጊዜ በሌላ መረጃ ሰዓታችን ማውራት እንችላለን ማለት ነው። እንግዲህ በመጨረሻም ያው ጡጡጡጡ ምትለው ነገር ካለ ዕድሉን ልስጥህ። አዎ አሁንም ይኸው ጡጡ ጡጡ ምለው ዜጎች በደንብ እንዲያደምጡ ነው። በዚህ አጋጣሚ ይህንን ዜጎች ለረፍት እንዳይወጡ አንድ ጊዜ ስለማይሰሙኝ ወይም ደግሞ የተናገርኩትን ቪዲዮ እያለ ከስር ግን ኮመንት ይጠይቃሉ። ለምሳሌ ማንን ነው የሚመለከተው? ምን ያክል ብር ያስፈልጋል? ስለሚያስፈልገው ብር ማብራሪያ እየሰጠው ኮመንት ላይ ግን ምን ያክል ብር ያስፈልገዋል ይላሉ። እና ትንሽ ያው ይሄ ነገር ተደጋግሟል፣ ሊቀረፍ አልቻለም። ለዛ ነው በመሆኑም አሁንም ቃል እምገባላችሁ ታጠቅ ሚዲያ መረጃዎችን እያመጣ ለእናንተ ያደርሳል። እንደ አማራጭ ቆንስላው የሚሰጣችኋል። እንዲሁም ደግሞ ኢትዮናስ እጅግ በጣም ከልብ አመሰግናለሁ። የዜጎች ጉዳይ እኔንም ይመለከተኛል በሚል ይህንን ቃለ መጠየቅ ስላደረጋችሁ በቀጣይም ለሚያስፈልጋችሁ ጥያቄ በየትኛውም አጋጣሚ ዝግጁ መሆኔን ለመግለጽ ወዳለሁ። አመሰግናለሁ። ታጠቅ ስለሰጠከን ማብራሪያ እጅግ በእኔና በአድማጮቼ በተመልካቾቼ ስም እኔም አመሰግናለሁ። ውድ አድማጭ ተመልካቾቻችን ከወንድማችን ታጠቅ ጋ የነበረን ቆይታ ይህንን ይመስል ነበረ። በሌላ መረጃችን በስደት ዙሪያ አሊያም በምንም ጉዳይ እንዲሰራላችሁ የምትፈልጉት መረጃ ካለ ወይንም እንግዳ ሆናችሁ መቅረብ የምትፈልጉም ካላችሁ ከታች ባለው ስልክ ቁጥር እንዲሁም በኮሜንት መስጫ ሀሳባችሁን ማስፈር ትችላላችሁ። የዛሬው መረጃ ይህንን ይመስላል። እንደተደሰታችሁበት ምንም ጥርጥር የለኝም። በቀጣይ ለእናንተ የሚጠቅሙ መረጃዎችን ሁሉ ይዘን እንቀርባለን። እስከዛ ለቻናሉ አዲስ ከሆናችሁ መሰል መረጃ አለማግኘት ቻናሉን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።